በዚህ በዓል ላይ ስሳተፍ ለሁለተኛ ጊዜ ነው። ባለፈው ዓመትም መምጣት ችዬ ነበር። ዛሬ ከመላ ቤተሰቤና ጓደኞቼ ጋር ተገኝቻለሁ። በጣም ደስ የሚል ነው። እንደ ተመለከትነውም በዓለም ላይ ካሉ ደማቅ በዓላት አንዱ ነው። አንዳንዴም በሌሎች ሀገሮች እንደሚታየው በአሜሪካ፣ በአውሮፓ አሊያም ኤዣ ካለው ባህል ሙዚቃና ውዝዋዜ ይበልጣል። በጣም አስደማሚ ነው። ፍጹም ተወዳጅ። እኔ ለሁለተኛ ጊዜ ነው የመጣሁት። ከቤተሰቦች ጋር ስመጣ ግን ይህ የመጀመሪያዬ ነው። በጣም ወድጀዋለሁ። በጣም ደስ የሚል ውበት ነው ያየ ነው። እዚህ ያለው ነገር እንዲህ አስደማሚ እንደሆነ ከዚህ ቀደም አላውቅም፣ አልተረዳሁትም። ዛሬ መጥቼ ሳየው ግን በጣም ውብ ነው። ጭፈራው፣ አለባበሱ፣ ሁሉ ነገሩ በጣም ልዩ ነው። ማለት የምፈልገው ደግሞ የኢትዮጵያ ባህል ሁሌም ውብ ነው። ነገር ግን የገባኝ አሁን ብዙ ያልታየ ነገር እንዳለ ነው። በምዕራቡ ዓለም በኩል በማየቴ ደስተኛ ነው ዛሬ። ወደ ወንዙ እየሄድን ነው። ነገ ደግሞ ቢሾፍቱ ነው የምንሆነው። እዛም በዓሉን እያከበርን እንዝናናለን።